ታዋቂ ያገኘ የሆነች ልጅ ነበረች እና ሰውነቷ በጣም ወፍራም ነው እና በኦፕሬሽን መልኩ ማስተካከል ይችላሉ ወይ ትላለች። ሰውነትን በሚጎዳ ነገር አይሆን። ሌላ ስፖርት ተስራ፣ ምግብ ትቀንስ፣ ምግብ አመጋገቧን ታስተካከል። በዚህ መቀነስ ትችላለች ምናልባት ከጠቀማት። እስኪ ከዶክተር ሁስን ወባያት እና መግርሽን የአመጋገብ ስርዓት ነገሪያት፣ ብዙ ብዙ እንዳታበዛ ምግብ፣ ቁርሷን ቢያንስ አንድ አምስት ዳቦ በአንዲት ብረት ስተፉል እሷን ቀመሳ አድርጋት ትዋልና ከዚያ በኋላ እንደገና ትንሽ አንድ ፌርሙስ ሻይ እሷን እንደምንም ብላ ታወራርዱበት። ከዚያ እንደምንም ብላ ጭክን ብላ ምሳ ድረስ ትቆይ፣ ምንም እንዳበላ እስከዛ ድረስ። ምሳ ላይ ደግሞ አንድ አራት እንጀራ በአንዲት ብረት ድስት ወጥ ተኮም ተኮም አድርጋ እሷን ቀመስ ታድርግ እና አንዲት ሊትር የምትሆን ኮካ ወይንም ስፕራይት ነገር ቀመስ ታድርግበት። ከዚያ ምንም ሳትበላ መቅሰስ ድረስ ትቆይ እና የዛ ደግሞ አንዲት ጆግ የምትሆን ጁስ ፉት ፉት ትበለ እናሷን፣ እንደምንም ጨክና እራት ድረስ ምንም ሳትበላ ትቆይ። እራቷን ደግሞ አንዲት ብረት ድስት ፓስታ ምናምን ቀመስ አድርጋ፣ ባዶ ሆዷን ትደርበቃ። እስከ ሌሊት ድረስ እንደምንም ጨክና ሆዷን አስራ ምግብ ትቀንስ። ምግብ በመቀነስ የሰውነት ምግብ ይቀነሳል ያለው ማን ነው? እኔ አይደለሁም። ለማንኛውም ኦፕሬሽን መሆን አስፈላጊ አይደለም ለዚህ ጤና ላይ ችግር ሊያመጣ በሚችል ላይ ነገር የተገቢ አይደለም። በጤና ላይ ችግር የማይፈጥርባት ከሆነ ችግር አይኖረም እዚያ